የኔስተልኝ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ ሰብስክራይብና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን ያለን የዛሬውን ዝግጅቶቻችንን እንደሚከተለው አዘጋጅተነዋል። አብራችሁን ቆዩ። አስራ ሁለቱ የኢትዮጵያና የኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች በሰሜኑ ጦርነት ወቅት በትግራይ የጦር ወንጀል ፈጽሟል በሚል በጀርመን ክስ እንዲመሰረትባቸው ተጠየቀ። ክሱን እንዲመሰረት የጠየቁት የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና የትግራይ ተወላጆች የሆኑ ግለሰቦች ናቸው። አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና አንድ የቀድሞ የረዴት ሰራተኛን ጨምሮ ስምንት የትግራይ ተወላጆች አስራ ሁለት የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች በሰሜን ጦርነት ወቅት በትግራይ የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽሟል በማለት ለጀርመን አቃቢ ሕግ አቤቱታ አቅርቧል። የወንጀሎቹ ሰለባዎችና ወንጀለኞቹ ሲፈጸም እማኝ የነበሩ አቤቱታ አቅራቢዎቹ የጀርመን የፌዴራል አቃቢ ሕግ በወንጀሎቹ ላይ የምርመራ መዝገብ እንዲከፍትና በአገሪቱ ፍርድ ቤት ክስ እንዲመሰርት ጠይቋል። ግለሰቦቹ አቤቱታውን ያቀረቡት ሌጋል አክሽን ወርልድ ዋይድ በተሰኘው የህግ ተቋምና ሌሎች የድርጅቶች የህግ ባለሙያዎች ድጋፍ ነው። የጀርመን አቃቢ ህግ በውጭ ሀገራት በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ የማድረግ ስልጣን አለው። ሌተናር ጄኔራል ታደሰ ወረደ በዛሬው እለት ወደ አዲስ አበባ አቅንቷል። የትግራይ ክልል ዋና ከተማ መቀሌ በዶክተር ደብረ ጽዮን ቁጥጥር ስር መግባቷን ተከትሎ የጊዜያዊ አስተዳደሩ ደጋፊዎች የነበሩት በርካታ ሰዎች ታፍነው ተወስዷል። በርካታው ወደ አዲስ አበባ ሸሽቷል። የሰብአዊ መብት ጥሰቱ ቀጥሏል ተብሏል። በዶክተር ደብረጽዮን የሚመራው አስተዳደር ዛሬ ወደ ኩሃ ማዘጋጃ ቤት ዘምቷል። በርካታ መሬቶች እየተወረሩ ነው። አስተዳደሩን ለማፍረስ ወደ ዋጅራት እና ራያም ለማቅናት አቅደዋል ተብሏል። በዛሬው ዕለት የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ጄኔራል ታደሰ ወረደ ወደ አዲስ አበባ አቅንቷል። ያቀኑትም በሚዋቀረው የጊዜያዊ አስተዳደር ዙሪያም ለመምከር እንደሆነ ይታመናል። አቶ ጌታቸው ረዳም ለሕክምና ወደ ዱባይ ማቅናታቸው ተነግሯል። የኤርትራ ማስታወቂያ ሚኒስቴር ዛሬ በሰጠው መግለጫ ብዙ የኢትዮጵያን ፖለቲከኞችና ምሁራን ከፊውዳል አስተሳሰብ የተላቀቁ አይመስለኝም ሲል ተችቷል። የኢትዮጵያን እያሳፈሯት ያሉት እነዚህ ፖለቲከኞችና ምሁራን የፊውዳል አስተሳሰብ ነው ያለው ሚኒስቴሩ፣ ያለፉት የኢትዮጵያ መንግስታት ውድቀት ዋናው ምክንያት ከፊውዳል የተስፋፊነት አስተሳሰብ መሆኑን ገልጿል። የኢትዮጵያ ፖለቲከኞችና ሁ ሰራን የባህር በር ለማግኘት በሐሰት ላይ የተመሰረተ የቀድሞ ታሪክ እንደሚጠቅሱ የገለጸው ሚኒስቴሩ የሕዝብ ብዛትና ኢኮኖሚ ምክንያቶችንም በተጨማሪ በሰበብነት ያቀርባሉ ብሏል። ከፕሪቶሪያው ስምምነት ወዲህ ይህ ጉዳይ ኢትዮጵያውያንን፣ ፖለቲከኞች፣ ምሁራን ዋና አጀንዳ ሆኖ ብቅ ማለቱንም ሚኒስቴሩ ጠቅሷል። የወደብ ጉዳይ በዋናነት ኢኮኖሚያዊ ጉዳይ እንደሆነ የኢትዮጵያ፣ የኤርትራ፣ የጅቡቲ፣ የሱዳን፣ የሶማሌና የ መኪና ወደቦችን ከመጠቀም የሚከለክላት እንደሌለና ለኢትዮጵያ ወደብ ማከራየት የማይፈልግ አገር እንደማይኖር የጠቀሰው የኤርትራ መግለጫ ከዚህ ውጪ ኢትዮጵያን በወደብና የባህር በር ባለቤትነት ዙሪያ በዓለም አቀፍ ሕግ ምንም መብት የላትም ብሏል። ሃሳብን በነጻነት በመግለጻቸው ቤተሰቦቻቸው ያለ አግባብ ታስረውብናል ያሉ የወላይታ ሶዶ ነዋሪዎች ቅሬታቸውን አሰሙ። በመገናኛ ብዙኃን እየተላለፈው ምርመራ ዘገባ ትክክለኛነት በመግለጽ በማህበራዊ ሚዲያዎቻቸው መልእክቱን እየተጋሩና በጉዳዩ ላይ ሀሳባቸውን በነጻነት የገለጹ የቤተሰብ አባሎቻቸው ከስራ ገበታቸው ላይ እየተወሰዱ ያለ አግባብ ታስረውብናል ሲሉ የወላይታ ሶዶ ነዋሪዎች ቅሬታቸውን ለቲፋ ኢትዮጵያ አቅርቧል። ከቅሬታ አቅራቢዎቹ መካከል አንዱ የፋና ብሮድካስቲንግ ኮርፖሬሽን ሚዲያ የደቡብ ኢትዮጵያ ክልልን ማዕከል እያደረገ የማዕድን ስር ቁማር በሚል የምርመራ ዘገባ አዘጋጅቶ ይፋ ካደረገ በኋላ በግል የፌስቡክ ገጹ ላይ መረጃውን ስለተጋራና በጉዳዩ ላይ አስተያየቱን የሰነዘሩ የቤተሰብ አባላቸው ከስራ ቦታው ላይ ያላግባብ ተወስዶ መታሰሩን ተናግሯል። መብትና ግዴታውን ጠንቅቆ ያውቃል ያሉት የህግ አማካሪና ጠበቃ ወንድማቸው እንደ ሁል ጊዜው ሁሉ በልዩ ልዩ የልማትና መልካም አስተዳደር ጉዳዮች ዙሪያ በማህበራዊ ትስስር ገጹ ባሰራጨው ትችትና የግል አስተያየት በፖሊስ ተይዞ መወሰዱን ገልጿል። ሌላኛው ቅሬታ አቅራቢ በመንግስት አመራርነት ላይ የነበሩ የቤተሰብ አካል በማህበራዊ ሚዲያ ጥያቄዎችን ከሚያነሱትና ትችት ከሚሰነዝሩ ግለሰቦች ጋር ግንኙነት አላቸው በሚል ከስራ ገበታቸው ላይ ተነጥለው ለእስር መዳረጋቸውን ተናግሯል። ቅሬታቸውን ያቀረቡ ነዋሪዎች እስሩ ወጣቶችንና ለህዝብ ጥቅም የሚሟገቱ ምሁራንን ትኩረት ያደረገ ስለመሆኑ ገልጸዋል። እየታሰሱ የሚታሰሩት በአጠቃላይ በኃላፊነት ቦታ ቢሆኑም እንኳን ለህልውናቸው ሲሉ በዞኑ የሚስተዋሉ የመንግስት አሰራር ክፍተቶችን በአሰራር የሚቃወሙና ሰፊው ህብረተሰብ የሚያነሳቸው ቅሬታዎችን በማህበራዊ ሚዲያዎች የሚያንጸባርቁ የሚያጋሩና ሙያዊ አስተያየት የሚሰነዝሩ ምሁራንና ወጣቶች እንደሆነ አስረድቷል። ያለአግባብ ከሚፈጸምባቸው አሰራርና መንገላታት በተጨማሪ የሞባይል ስልኮቻቸው የግል ላፕቶፕ ኮምፒውተራቸውን ያለ ብርበራ ፈቃድ ከስራ ቦታና ከየቤቱ የመሰብሰብ ስራ መሰራቱን ገልጸው ቤተሰብ በአግባቡ እንዳይጠይቃቸውም እየተደረገ መሆኑን ተናግሯል። በሌላ በኩል እኛን እየተፈለግን ሸሽተን ተደብቀን ነው ያለነው ሲሉ አስተያየታቸውን የሰጡት ሁለት ወጣቶች ከታሰሩት ከሌሎች ወጣቶች ጋር አብረው እንደሚሰሩና በተደጋጋሚ ፖሊስ ስራ ቦታቸውና መኖሪያቸው አካባቢ እየፈላለጋቸው መሆኑን ተናግረው እስሩ ያለ አግባብና ህጋዊ አሰራርን የተከተለ ባለመሆኑ ፈርተው መሸሸጋቸውን ተናግሯል። ቲክባ ኢትዮጵያ ጉዳዩን ለማጣራት የሁለተ ዞን ፍትህ መምሪያ ኃላፊ አቶ እንደሻው አባተን ያነጋገረ ሲሆን ያለ ፍርድ ቤት ትዕዛዝ የተፈጸመ እስር የለም ብሏል። ነገር ግን ሀሰተኛ መረጃ በማሰራጨትና ህዝቡን ለግጭት በማነሳሳት ተጠርጥረው የታሰሩና በፖሊስ በፍርድ ቤት ቀጠሮ ምርመራ እየተካሄደባቸው ያሉ ሰዎች ብቻ መታሰራቸውን ተናግሯል። እሱ መንግስትን ስለተቹና በፋና ሚዲያ ኮርፖሬሽን ምርመራ ዘገባ ላይ የግል አስተያየታቸውን ስለሰነዘሩ አይደለም የሚሉት የዞኑ ፍትህ መምሪያ ኃላፊ የተጠረጠሩት ሀሰተኛ መረጃ በማሰራጨትና ህዝቡን ለግጭት በማነሳሳት ወንጀል ነው ብሏል። የሱዳን ጦር በካርቱም የፕሬዝዳንቱ መቀመጫ እንደገና መያዙን ተገለጸ። የሱዳን ብሔራዊ ጦር የፈጥኖ ደራሹን ኃይል ታጣቂዎች በተሳካ ሁኔታ በዋና ከተማዋ ካርቱም ከሚገኘው የፕሬዝዳንቱ መቀመጫ ለመጀመሪያ ጊዜ ማስወጣት መቻሉን ቢቢሲ አፍሪካ ዘግቧል። የፈጥኖ ደራሽ ኃይሉ ከሁለት ዓመታት በፊት የሱዳን ጦር በማስለቀቅ የፕሬዝዳንቱን መቀመጫ በእጁ አስገብቶ መቆየቱ ተዘግቧል። የሱዳን ወታደሮች እጅግ እልህ አስጨራሽ ጦርነት በማድረግ ቦታውን ከተቆጣጠሩ በኋላ ፎቶዎችን በመነሳት በማህበራዊ ሚዲያዎች ገጾቻቸው ላይ አጋርቷል። ስለ ሁኔታው ግን ከሱዳን ጦር ባለስልጣናትም ሆነ ከፈጥኖ ደራሹ ኃይሎች ኃላፊዎች እስካሁን እየተባለ ነገር የለም ተብሏል። ከቅርብ ጊዜ ወዲህ ታጠቂ ኃይሉ በርካታ ቦታዎችን እየለቀቀ እንደሆነ እየተሰማ ነው። ባለፉት ሁለት ዓመታት የሱዳን የእርስ በርስ ጦርነት ከ20 ሺህ በላይ ዜጎችን ሕይወት ሲቀጥፍ፣ 14 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት መረጃ ያመለክታል ሲል የዘገበው አናዶሉ ነው። አሜሪካ ኢራንን ብታጠቃ ከባድ ጥፊ ይጠብቃታል ሲሉ አያቶላ አሊ ኮሚኒ ተናገሩ። ፕሬዚዳንት ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ካስጠነቀቁ በኋላ የኢራኑ ጠቅላይ መሪ አያቶላ አሊ ኮሚኒ የአሜሪካ ዛቻን ተከትሎ ኢራንን ተጋፍጠው የትም አይደርሱም ብለዋል። አሜሪካና ሌሎች በኢራን ህዝብ ላይ መጥፎ ነገርን ካደረጉ ማወቅ አለባቸው፣ ከባድ ጥፊ ይደርስባቸዋል ሲሉ አያቶላ አሊ ኮሚኒ በቀጥታ ቴሌቪዥን ንግግራቸው ላይ ገልጸዋል። በየመን ሆቴዎች የሚተኮሱት እያንዳንዱ ጥይት የኢራን ጥቃት ተደርጎ ይወሰዳል ሲሉ የዩናይትድ ስቴትስ ፕሬዝዳንት ማስፈራሪያ ውጥረትን አባብሶታል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው አሜሪካ በየመን ላይ የምታደርሰውን አውዳሚ የአየር ጥቃትና እስራኤል መንግስት በጋዛ ፍልስጤማውያን ላይ የሚያደርሰውን ጥቃት በመቃወም የጸጥታው ምክር ቤት እነዚህን እኩይ ተግባራት በመጋፈጥ የወሰደውን አዝጋሚ እርምጃ ነቅፈው አውግዘዋል። ኢስማኤል ባጋይ በሰጡት መግለጫ በንጹሐን ሴቶችና ህጻናት ላይ በሰላማዊ ሰዎች ላይ በደ የደረሰው የጅምላ እና የየመን ጠቃሚ መሰረተ ልማቶች በዩናይትድ ስቴትስ የቦንብ ድብደባ ምክንያት በመውደማቸው የተሰማቸውን ጥልቅ ሐዘን ገልጿል። የአሜሪካ የአየር ጥቃት የጦር ወንጀለኞች እና የጥቃት ወንጀሎች በማለት የተባበሩት መንግስታት የጸጥታው ምክር ቤት እና ሌሎች ዓለም አቀፍ ተቋማት የነዚህን ግፍ ላይ ያደረጉትን ዝምታ አሳፋሪና ምክንያታዊ ያልሆነ ነው ሲሉ ተቃውመውታል። የተከበራችሁ የኢትዮ ሚረር ቤተሰቦች ለዛሬ የያዝንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም ጊዜ